እስቲ አንድ ጊዜ ያስቡ አንድ ወቅት ላይ ማንም ሊያቆመው የማይችል የሚመስል አንድ የቴክኖሎጂ ግዙፍ ኩምፓኒያ ነበር ስሙ በራሱ የስኬትና የስልጣን ምልክት የሆነ ዛሬ የምናየው ያ ግዙፍ ኩምፓኒያ እንዴት እንደተንኮታኮተ ነው ይህን ቁጥር እስቲ ስሙት 75 ቢሊዮን ዶላር አዎ ልክ ነው የተሰማው እ.ኤ.አ በ2008 ብላክቤሪ በኃይሉ ጥግ ላይ በነበረበት ወቅት የገበያ ዋጋው ይህን ያህል ነበር። በወቅቱ ከነበሩት ከብዙዎቹ ግዙፍ የመኪና አምራች ኮምፓኒዎች የበለጠ ዋጋ ነበሩ ማለት ነው። አሁን ደግሞ በጊዜ ወደፊት እንዝለል። ልክ ከሰባት ዓመት በኋላ በ2015 ከዚያ ሁሉ ግዙፍ ዋጋ የቀረው ከ4 ቢሊዮን ዶላር ያነሰ ነበር። አስቡት እንግዲህ ከዘጠና አምስት በመቶ በላይ የሆነ ውድቀት። እንዴት እንዲህ ሊሆን ቻለ? እንግዲህ ትልቁ ጥያቄ ይሄ ነው። ምን ተፈጠረ? በዚህ ትንታኔ የምንፈታው ቁልፍ ጥያቄ ይህንን ነው። እሺ ታሪኩን ለመረዳት እስቲ ወደ ኋላ እንመለስ፣ ብላክቤሪ ዓለምን ይገዛ ወደነበረበት ዘመን። ያንን ስልክ መያዝ በራሱ የሆነ ደረጃ ላይ መሆንን የሚያመለከትበት ጊዜ ነበር። በዛን ሰዓት ብላክቤሪ ማለት ስልክ ብቻ አልነበረም። በፍጹም የክብር መግለጫ ነበር። በስብሰባ አዳራሾች ውስጥ የኪቦርዱ ክሊክ ክሊክ ድምፅ የስልጣን ድምፅ ነበር እና የብላክቤሪ ስኬት ሚስጥር ምን ነበር? በቃ በሁለት ዋና ዋና ነገሮች ላይ ነው የተመሰረተው። በአንድ በኩል የአይቲ ክፍሎች በማይሰበር ደህንነቱ ያደንኩት ነበር። በሌላ በኩል ደግሞ ዋና ስራ አስፈጻሚዎች ከየትኛውም የዓለም ክፍል ሆኖ ስራቸውን እንዲያከናውኑ ስለሚያስችላቸው በጣም ይወዱት ነበር። ከባህር ዳርቻም ሆነ ከአውሮፕላን ማረፊያ ስራ አይቆምም። ግን ልክ በስኬታቸው ጫፍ ላይ እንዳሉ የሆነ ነገር ተበላሸ። እናም ሁሉም ነገር የጀመረው ኮምፓንያው ራሱ ደጋግሞ የሚጠቅሰውን ግን ችላ ለማለት የመረጠውን አንድ ቀላል ህግ በመጣሱ ነው። እኔ የምንሸራተተው ኳሷ ወዳለችበት ሳይሆን ወደምትሄድበት ነው። ይህ የታዋቂውን የሆኬ ተጫዋች ዌይን ግሬትስኪን አባባል የብላክቤሪ አለጎች ራሳቸው ደጋግሞ መጥቀስ ይወዱ ነበር እና እዚህ ላይ ነው ነገሩ የሚገርመው። ደንቡን በቃላቸው ያውቁታል፣ ነገር ግን ወደ ተግባር ሲመጣ የሰሩት ፍጹም ተቃራኒውን ነበር። ኳሷ ወዳለችበት ነው የተከተሉት፣ ወደምትሄድበት ሳይሆን። እሺ። ስለዚህ ብላክቤሪ የፈጸማቸው ግዳይ ስህተቶች ምንድን ናቸው? በዋናነት ሁለት ናቸው። እናም ገበያውን ለዘላለም የቀየሩ ስህተቶች እነዚህም የቴክኖሎጂ ለውጥ አለመረዳትና የማኅበረሰብና የባህል ለውጥን ችላ ማለት ናቸው። እነዚህ ናቸው ወደ ውድቀት የመሩት። እና ከዛ በ2007 ዓመት አይፎን መጣ አይፎን ሲመጣ ደግሞ ዝም ብሎ አዲስ ስልክ አልነበረም። የጨዋታውን ሕግ ነው ሙሉ በሙሉ የቀየረው። ልዩነቱ በጣም ግልጽ ነበር። ብላክቤሪ ለስራ ነበር የተሰራው፣ አይፎን ደግሞ ለሕይወት። ብላክቤሪ በደህንነቱና በአካላዊ ኪቦርዱ ሲመካ፣ አይፎን ደግሞ ኢንተርኔትን ብኪስና ሙሉ የመተግበሪያ ዓለምን ይዞ መጣ። የሁለት ተለያዩ ዓላማት ግጭት ነበር። የብላክቤሪ አለቆች ግን ምን አሉ መስላችሁ? ይሄማ መጫወቻ ነው ብለው አጣጣሉት። ከባድ ስራ ላይ ያሉ ሰዎች አካላዊ ኪቦርድን በፍጹም አይተውም ብለው ሙሉ በሙሉ እርግጠኞች ነበሩ። ይህ ትልቁና ገዳይ ስህተታቸው ነበር። ግን ችግሩ ቴክኖሎጂ ብቻ አልነበረም። ሁለተኛው እና ምናልባትም ትልቁ ምት የመጣው ፈጽሞ ካልጠበቁት አቅጣጫ ነው፣ ከራሱ ከሥራ ባህል ለውጥ። ቢዋይኦዲ የሚባል ነገር መጣ። ብሪንግ ዩሮን ዲቫይስ ማለት ነው። ሐሳቡ ቀላል ነው ሰራተኞች የድርጅቱ ስልክ ከመጠቀም ይልቅ የራሳቸውን የግል የበለጠ ሙቺ የሆኑ ስልኮች ለስራ መጠቀም ፈለጉ እና ይሄ ማለት ስልጣኑ ተገለበጠ ማለት ነው። በፊት የአይቲ ክፍል ነበር ምን አይነት ስልክ መጠቀም እንዳለበት የሚወስነው ነው። አሁን ግን ምርጫው የሠራተኛው ሆነ፣ ቁጥጥሩ ከድርጅት ወደ ግለሰብ ተዘዋወረ። ገበያው በአጠቃላይ አቅጣጫቸውን ቀይረዋል። ከደህንነትና ቁጥጥር ይልቅ ተለዋዋጭነትና የተጠቃሚ ልምብን ማስቀደም ጀምረዋል። ብላክቤሪ ግን የድሮውን መንገድ ይዞ ቀረ። ባቡሩ አመለጠው ማለት ነው። ለመመለስ ያደረጉት የመጨረሻ ሙከራ ብላክቤሪ ቴን የሚባለው እውነት ለመናገር ከመነሻው የሞተ ነበር። በጣም ዘገይቶ ነበር። በእነርሱና በተወዳዳሪዎቻቸው መካከል የነበረው ልዩነት ሊደፈን የማይችል ገደል ሆኖ ነበር። እሺ አሁን ከዚህ ሁሉ ታሪክ ምን እንማራለን? ከብላክቤሪ ውድቀት ልናገኛቸው የምንችላቸው ትምህርቶች ምንድን ናቸው? ሶስት በጣም ወሳኝ ትምህርቶች አሉ። አንደኛ፣ የስኬት አይነ ስውርነት። በቃ በስኬታቸው በጣም ስለታወሩ እየመጣ ያለውን አደጋ ማየት አልቻሉም። ሁለተኛው፣ እውነተኛውን ደንበኛ አለማወቅ። እነርሱ ያዳምጡ ነበረው ለአይቲ ክፍሎች ነበር፤ ስልኩን ለሚገዛው ስልኩን በየቀኑ ለሚጠቀመው ሰራተኛ ግን አልነበርም። እና ሶስተኛ የሥነ ምህዳሩ ኃይል ጦርነቱ በስልኮች መካከል ብቻ መስሏቸው ነበር። ሁለታው ግን ጦርነቱ በሥነ ምህዳሮች፣ በመተግበሪያዎችና በአገልግሎቶች መካከል ነበር እና የብላክቤሪ ታሪክ አንድ ትልቅ ጥያቄ እንድንጠይቅ ያደርገናል። የዛሬው ስኬት የነገን ለውጥ እንዳናይ እየጋረደን ይሆን? ይሄ ጥያቄ ለሁሉም ሰው ነው።